ከማንም የባሽ ገገማ ፍልጥ መሀየም ደደብ ነሽ። በሰው መውደቅ በሰው መሰበር በሰው የሆነ ነገር በማጣት ምናምን በጣም ምትደሰች ሰው ብትኖር እንቁርቲ ነሽ። አንድ ናይት ከቲክቶክ መጥፋት ያለበት ሰው ቢኖር እንቁርቲ ናት። በአንቺ ዘመን እኮ ነው ልክስክስ እና ያየ ነው። በአንቺ ዘመን እኮ ልጆችን መካድ ያየ ነው። ግማታም ብስብስ የበሰበሽ የቀረናሽ እንቅርታ ስምሽ ራሱ እንቁርቲ፣ እውነትም እንቁርቲ ነሽ። መሀየም ፍልጥ ዱ አንቺ እንዶ እንዶ ተሳድበው፣ ይኸውልሽ። እኛ እኛው ለምሳሌ እነ ጉዳይ ይሰማቃቸው ሰው ሆነ ደውሉልኝ። አይደለም፣ በጣም ስለተናደርኩባት ነው ጂጂ እያለ ማናት፣ ማናስ ቲም ቁርቲ ይላል። ነግሬሻለሁ፣ አዳምጪ ሁለተኛ ትወርጃለሽ ከጉቺ ሁለተኛ ትወርጃለሽ፣ ሶስተኛ ከቤት ታዩ ትወርጃለሽ። እናትሽ ድንጋይ ትብላ። አናትሽን ነው የምተራተርሽ፣ በስድም ማለት ነው። እኔ ነኝ ከዚህ በኋላ እየተከተልኩ እያሳደርኩ አፍሽን ማዘጋሽ እያሳደርኩኝ። አንቺ በስተርጅና የማያምርብሽ ሽርሙጥና ምን ያደርግልሽ? ልጆችሽን አሁን ኢትዮጵያ የላክሽው ልሽሮብሽ፣ ቲክቶክ ላይ ጠዋት ተነስተሽ ቲክቶክ፣ ማታ ተነስተሽ ቲክቶክ። ታጠቢ ቢያንስ። አይናር ሽናዎች፣ አይና፣ አይናር አለባት። በነገጋይ እስቲ ዓይኔ ነውት አይነር አለባት አይነርሽን ለማውጣት ጊዜ ያጣሽ? ገደብ ማ አይነርሽን አውጪ። አንቺ አንቺንሽ ኦሮሞ የምታሰድብ ኦሮሞ ኦሮሞ በአንቺ ስም ነው የሚሰደበው። ለስሙ ኦሮሞ ነንት ያለሽ ችግም ብስብስ ትላ የጠነባሽ የሰው ባለመቀማ መቀማ የምትታጠሪ የሰው ውድቀት ለአንቺ ደስታ ነው። እንዲህ አንቺ ታዘብኩሽ። እኔ አየውሽ አየውሽ አየውሽ። አስጠላሽን ተፋዎች ምንም እንደማታመጭ ስለማቅረብ ሞልጭሽ እንቁርቲ። እኔን ራሱ ልታበላሽ፣ እኔንም ልታስበይ ነበር የሆነ ሰዓት ላይ ነቃውብሽ እንጂ ቶሎ ብየገባውልሽ። አንቺ እከካ ደግሞ ከአንቺም አልፎ ተርፎ እስፔሻሊ ከጉቺ ራስ ረጂ ከጉቺ ራስ ረጂ ከጉቺ ራስ ረጂ እናቴ ትሙት ከጉቺ ራስ ረጂ ከጉቺ ራስ አብሶ ረጂ ከሷ ከጂጂ ክያና ከጂጂ ከጉቺ አናት ወረጂ ያሶርሽ። አባቴ አምላክ አባቴ በላውን አፈር ያስበላሽ። ድብን ብትይ ከቲክቶክ ጥፍት ብለሽ ብትጠፊ እኔ ከቲክቶክ እኔ ነኝ ደስታ የምችለው። ምን ይሆነች እንቅጥ ታምና ስታስጠላ ማደታ ማሮጊት አያምርብሽም። እነሱ እኮ ቢያውር ያምርባቸዋል። ጂጂ ክያ ቲክቶክ ላይ የቆየ ሴት ናት። ከኋላ ኳላ መጣ ቃል ነው ወጣ የተባለው በሷ ነው። ከኋላ መጣ አይን ልጎለጉል የሰውን። እነሱ እኮ ቢያንስ የሚታወቁ ናቸው። ጉቺም በቲ በመልካም ስራ የምትታወቀው ትጪው፣ ትደሰ፣ ትጫወት እንደፈለገች። ጂጂ እና ጉቺ ማለት እውነተኛ ትክክለኛ ሰው ናቸው። ጂጂም ከነ ማነቴ ነን የምትወደኝ አጥፍቼም ትወደኛለች። ጉቺም እንደዛ እኔም አጥፍቼ ትወደኛለች። አንቺ ግን ብትሆኝ እኔ ጥፋት ብታይብኝ እኔን ልጨፈጭፊ ከጥፋቴ ጋር ልጨፈጭፊ፣ ወደ ልቀብሪ ነው እንጂ ምጥሪው እኔን አታርሚኝም። እነሱ ቢያንስ እኔን ያርሙኛል። እነሱ ሳም ሊተክላለ ብሽ በመንገድ ብለው እኔን ያርሙኛል። እንዳንቺ ግን ይኸውልሽ ቁስል ሰው ሲያይ ማለት ጨውልሽ ቁስን ለማከም ነው እነሱ የሚሮጡት እንጂ እንዳንቺ ጨው ተነስሰው እንዲበዘብዘኝ አያደርጉም። አንቺ ውሻ ውሻለች ማደ ተማሮጌት